እንደሚታወቀው አመሻሽ ቅኝታችን በከተማችን አዲስ አበባ የተለያዩ አካባቢዎች ምን አይነት ነገሮች አሉ የሚለውን ለእናንተ በቀጥታ መረጃ የምናደርስበት ይሆናል። የዛሬው አመሻሽ ቅኝታችን ወደ እስጢፋኖስ አካባቢ ይወስደናል። እዛ ደግሞ ምን አለ? በስፍራው የሚገኘው ባልደረባችን ታምሩ ደምሴ ነው ይህንን የሚነግረን። ታምሩ እንደምን አመሸ? እንግዲህ እስጢፋኖስ አካባቢ ትገኛለህና፣ ምን አለ እስቲ? ምንድን ነው ያለው እዛ አካባቢ? እንቅስቃሴው ምን ይመስላል? ለእኛም ለተመልካቾችም ንገረን አመሰግናለሁ ጸጋ። እንግዲህ ካንቺ ቀደም ሲል እንዳነሳሽው በአሁኑ ሰዓት እዚህ እስጢፋኖስ አካባቢ እንገኛለን። ይህ ስፍራ በኮሪደር ልማትና በወንዞች የልማት ስራዎች ደረጃውን የማሳደግ ስራ ከተሰራባቸው የከተማችን አካባቢዎች መካከል አንዱ ነው። እንግዲህ ከዚህ ከእስጢፋኖስ ጀምሮ እስከ አራት ኪሎ ድረስ ባለው አውራ ጎዳና በርካታ የልማት ስራዎች ተሰርተው ለአገልግሎት እንደበቁ ይታወሳል በተለይም አሁን በጠቀስኩት በዚህ መንገድ ለእግረኞች ምቹ ሁኔታን ከመፍጠር አንጻር ከዚህ ቀደም የነበሩ ምቹ ያልሆኑ ስፍራዎችን በመቀየር ለእግረኞች ምቹ የሆኑ ስራዎች ተሰርተዋል በዚህም ለከተማችን አዲስ የሆነው የኮንክሪት ስታምፕ የእግረኞች መንገድን ጨምሮ የተለያዩ ስክሪኖች እንዲሁም ደግሞ ማረፊያ ለአዛውንቶችም ሆነ ለህፃናት ማረፊያ መዝናኛ የሆኑ በርካታ የልማት ስራዎች የተሰሩበት ስፍራ ነው። እንግዲህ ይህ ስፍራ በምሽትም ያለው ገጽታ እንደምትመለከቱት እጅግ በጣም ያማረ ለእግረኞች ደግሞ ምቹና የበለጠ ተስማሚ እንደሆነ ተመልክተናል። በተለይ እኔ አሁን የምገኝበት እዚህ እስጢፋኖስ አካባቢ በአይነቱ ልዩ የሆነ ዘመናዊ የሆነ ድልድይ የመስተዋት ድልድይ ተሰርቷል ማለት ነው። ይህ ለእግረኞች አገልግሎት የሚሰጠው የመስተዋት ድልድይ እግረኞች በሚሸጋገሩበት ወቅት አዲስ መንፈስ እንዲኖረው የድካማቸውንም ጭምር እንዲረሱ ሌላ ተጨማሪ ተዝናኖት ሆኖላቸዋል ማለት ነው። እኛም በነበረን ቆይታ የተመለከትነው ይሄን ነው። በእጅ ስልኮቻቸው ፎቶግራፎችን፣ ማስታወሻ የሚሆኑ ፎቶግራፎችን ሲያስቀሩም ተመልክተናል። እንዲሁም ጓደኛሞች ደግሞ እየተገፋፉ እንደ ጨዋታ መልክ ጉዟቸውን ሲያጅቡበት አይተናል። እና ተጨማሪ ተዝናኖት እንደፈጠረላቸው ያነጋገርናቸው እግረኞች አጫውተውናል ማለት ነው። እንግዲህ ከዚህ ከዚህም ባለፈ የተሰሩ የአረንጓዴ ልማት ስራዎች ለዓይንና ለመንፈስ የሚያረኩ ድካምን የሚቀንሱ እንደሆኑ ያነጋገርናቸው እግረኞች አናግረውናል አጫውተውናል። እኛም አሁን ባለንበት እዚህ ስጢፋኖስ አካባቢ የተመለከትነው ይሄንኑ ነው ማለት ነው። ከዚህ እስከ አራት ኪሎ ባለው የእግር ጉዞ ደግሞ ድካምን የሚያስረሱ እያረፉ እግረኞች እያረፉ ከቤተሰቦቻቸው ጋር፣ ከስራ ባልደረቦቻቸው ጋር፣ ከጓደኞቻቸው ጋር ጭምር ሊጓጓዙባቸው የሚችሉ ምቹ ሁኔታዎች እንደተፈጠሩ አይተናል። እንዲሁም በየመንገድ ዳር ያሉ ትላልቅ ስክሪኖች የተለያዩ መልእክቶችን እያደረሱ ድካማቸውን እንዲረሱ የሚያስችሉ ሁሌም እንዲመላለሱባቸው የሚናፈቁ ትዝታዎችን ጭምር እንዲያስቀሩ የሚያስችሉ መሰረተ ልማቶች የተዘረጉባቸው መሆኑንም እግረኞች አጫውተውናል። እንግዲህ በምሽት ያለው ድባብም ደግሞ እጅግ በጣም በጣም በአማረ መንገድ የተሰሩ የእግረኛ መንገዶች ከፍተኛ ቁጥር ያለው የከተማችን ነዋሪ በእግሩ እንዲሄድ ከትራንስፖርት ነፃ የሆኑ እንቅስቃሴዎችን እንዲያጎለብት ከእለት ወደ እለት በእግራቸው የሚንቀሳቀሱ ነዋሪዎች ቁጥር እንዲጨምር አስችሏል። ይህም ከጤናም አኳያ ጭምር የሚመከር እንደሆነ በሙያው ያሉ አካላት ሲናገሩ እንሰማለንና እንደነዚህ አይነት እንቅስቃሴዎች ይበረታቱ እንላለን። እንግዲህ አሁን እኔ ባለሁበት ስፍራ ያለው የምሽት ድባብ ይህን ይመስላል። ጸጋ፣ አመሰግናለሁ። ታምሩ ደምሴ፣ መልካም ምሽት።